ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ጋብዛለሁ። መልካም ቆይታ አቶ ሳዲክ በጠዋት በሩም ሲንኳኳ በሩም ከፈት እያደረገ ፖስተኛውን መጥቶ የፖስታ መልእክት አለ ጌታ እያለ በፖስታ የታሸገ ፎቶም ይሰጠዋል። ማን የላከው እያለ ሳዲክ የላኪ አድራሻንም ሲመለከት የላከችውም ቱርካን ነበረች። በመጨረሻም የተላከውን ፎቶ በጉጉትም ሆኖ ሳዲክ ከፍቶ በፍጥነትም መመልከት ይጀምራል። ፎቶውም ሙስጠፋና እንዲሁም ደግሞ ደሪያ የተጋቡበት በሚስጥር የተጋቡበትን የሚያሳይ ነበረ። ሳዲክ ይህንን በሚስጥር ጋብቻ የተፈጸመውን ነገር በሙሉ እያገላበጠ ፎቶዎቹን ማየት ይጀምራል። ሳዲክ ይህን ሲመለከት እየደነገጠ ራሱን መቆጣጠር ይከብደዋል። ሳዲክ አይኖቹ እየፈጠቱ እንዲሁም ደሞቹ እየተርበተበተ ነው፣ ፎቶዎቹን በሙሉ ይመለከታል። በመጨረሻም ከናስሪን ጋር ሆኖ ሳዲክም እየተናደደ መኪናውን በፍጥነት እያሽከረከረ ይናገራል። በፍጹም አልገባኝም፣ እኔ በፍጹም አልገባኝም። እንዴት የኔ ልጅ ሆና እንደዚህ ታደርጋለች እንዴት እንደዚህ ታደርገኛለች? እያለ መኪናው ነው የሚደበድባል። ቃል ገብታልኝ ነበረ፣ ቃል ገብታልኝ ነበረ። በኔና በሱ መካከል ምንም አይነት ግንኙነት የለም ብላ ነበር። እንዴት እንደዚህ ታደርጋለች? ያንን መጥፎ እንዴት ታገባዋለች? ነገርኝ፣ እንዴት ታገባዋለች? ላብድ ነው፣ በእውነት ልሻለሁ። ናስሪ፣ ላብድ ነው። አሁን ማበዴ ነው በቃ። እንዴት ደርያ ይህንን ነገር ታረጋለች? እንዴት እኛ ላይ ይህንን ነገር ጨክና ታረጋለች? ንገሪኝ። ምን እንደማረግ ግን ታውቂያለሽ ናስሪን? አዎ፣ እዛ እንደርሳለን። ጆሮዋን አንጠልጥዬ ነው ማመጣት። አሳይሻለሁ፣ ወደ ቤቷን ማመጣት። ትምህርት የሚባል አዎ፣ ትምህርት የሚባል ሰበብ የለም ከዚህ በኋላ አብቅቷል። ትምህርት የሚባል ነገር አትማርም ከዚህ በኋላ ርባከ፣ ተረጋጋ ሳዲክ፣ ተረጋጋ። ወደ ነሱ ምናመጣት አሁን እኮ አግብታለች፣ ተመልክተሃል ፎቶዎቹን። እዛ እየኖረች እኮ ነው። ምን እናረጋለን ከዚህ በኋላ ሳዲክ? ምን እያልሽ ነው ያለሽው ናስሪን? ንገሪኝ ይህንን የተዳርጋ ብቻ ተቀብለን እንጂ ሀፍረታችንን ተቀናንበን መቀመጥ አለብን ነው የምትዩ? አበጀሽ ማለት አለብን ወይ? ሰውስ ቢሆን ምን ይለናል? ንገሪ፣ ሰውስ ቢሆን ምን ይለናል? እሽ በቃ ሳዲክ፣ አሁን በፍጥነት እያሽከረከርክን ያለው ባክ ተረጋጋ ባክ፣ ለፈጣሪ ብለቀስ ብላሽከረክር ባክ ስቅስቅ እያለም ሳዲክ መኪናውን በፍጥነት ማሽከርከሩን ይቀጥላል። በመጨረሻም ሳዲክ እያለቀሰ ይናገራል። በእውነት እኛ እንደናትና እንደ አባት ለልጆቻችን አልሆንንም ማለት ነው። በስነስርዓትና በወግ በማድረግ ነበር እኛ አግብተው ማየት የምንፈልገው፣ ነገር ግን ተመልከች እየኖርን አልነበርንም ማለት ነው። አየሽ እንደ ቤተሰብ እየኖርን አልነበርንም፣ አንድ ላይ አልነበርንም። ለዛም ነው እንደዚህ ብትንትናችን የወጣው። አንድ ሴት እንኳን ቤታችንን መቀመጥ አልቻለችም። አንድ ልጅ ሁሉንም ልጆቻችንን አጥተናል። ናስሪን ከሚታሰበው በላይ እየተበታተንን ነበርን፣ አንድ አልነበርንም። ናስሪንም ስቅስቅ እያለ ታለቅሳለች። በእውነት እልሻለሁ ናስሪን፣ ከዚህ ሁሉ መከራ እንዴት እንደምናገግም እኔ በፍጹም አላውቅም። ልጆቻችንን መቆጣጠር አልቻልንም ናስሪን እያለ እያለቀሰ፣ በመጨረሻም ሳዲክ መነጽሩን ያወልቃል፣ እንባዎቹንም ይጠርጋል። መነጽሩንም አስቀምጦ መኪናውንም በፍጥነት ማሽከርከሩን እየቀጠለ በመጨረሻ መሪው ይዞርበታል። ከፊት ለፊታቸውም አንድ የጭነት መኪና በፍጥነትም ይመጣል። ሳዲቅም ቀና ሲል አይኑን መቆጣጠር እያቃተዋል ይታይለዋል። ናስሪንም እየደነገጠች ሳዲቅ ሳዲቅ እያሌ ትጮኋለች። በመጨረሻም የሳዲቅ መኪና ከጭነት መኪናው ጋር ይጋጫል። በመጨረሻም እህትማማቾቹ ሶስቱም ተሰብስበው ክፍላቸው ስቅስቅ እያሉም ያለቅሳሉ። መጽናናትም ከብዷቸዋል። ለሳዲቅ የተላከውን በፖስታ የታሸገውን ፎቶ ቱርካንም እያለቀሰች ትመለከተዋለች። ደሪያም ከተቀመጠችበት ተነስታ እምባዋን እየጠረገች ልትወጣ ስትል አሳፋሪ ነሽ እያለችም ቱርካን እየጮኸች ትናገራለች። ከታችኛው ክፍል የተሰበሰቡ ለቀስተኞችም የእነሱን ጩኸት በርቀት እያዳመጡ ነው። ቱርካን ከተቀመጠችበት እንደ እብድ እያደረጋትም ትነሳለች። ከደሪያ ጋር ይፋጠጣሉ። አሳፋሪ ነሽ እያለች ደግማም ትናገራለች። ትንሽ እንኳን አታፍሪም? እፍረት የሚባል ነገር የለሽም። ምን አይነት አውሬ ብትሆኝ ነው? ንገሪኝ። እንዴት የኃጢአትሽ ተባባሪ ታደረግኛለሽ? አንቺ እማትረቢ እያለችም ፎቶውን፣ የደሪያን ፎቶ ከሙስጠፋ ጋር የተነሳችውን፣ ደረቷ ላይም ቱርካን ተናዳ ተወረውርባታለች። እንዴት የኃጢአትሽ ተባባሪ ታደረግኛለሽ? የተበተኑትንም ፎቶዎች ደሪያና እንዲሁም ደግሞ ዶኑሽ መሬት ላይ ይመለከታሉ ተመልከች እያለችም የላቂውን አድራሻ እና ማን እንደላከው የተጻፈውን ትመለከታለች እኔ ነኝ ወይ የኔ እጅ ጽሁፍ ነው ወይ ንገሪኝ እኔ ነኝ ወይ ለአባቴ የላኩት ይሄን ፎቶ እኔ ነኝ ወይ ተናገሪ እኔ ነኝ ወይ የላኩት ተናገሪ የእጅ ጽሁፍ የኔ ነው ወይ መልሽልኝ እያለችም ፊቷ ላይ ተወረውርባታለች ደርያም ግራ እየተጋባች አንቺ ካልሆንሽ ዶንሽ ነዋ የምትሆነው ነው እሷ ነች የምትሆነው ነው ዶንሽም ፊቷ በእንባ እንደታጠበ ኧረ እኔ በፍጹም እንደዚህ ያላደረኩ እያለችም ትርበተበታለች እሷ ነች እሷ ነች የላከችው እርግጠኛ ነኝ እያለችም ደሪያ እየጮኸ ስትናገር ለለቅሶ የተሰበሰቡት ሰዎችም ከታችኛው ክፍል ሆነው አሁንም እያዳምጡ ነው ነገሩኝ ማን ነው ኃላፊነቱን የሚወስደው ለማየና ላባዬ እንደዚህ መሆን እያለች እየጮኸ ቱርካን ትናገራለች የተሰበሰቡት ሰዎችም ዞር እያሉ ጭቅጭቃቸውን ያዳምጣሉ አታፍሪም ወይ ትንሽ እፍረት የሚባል ነገር የለሽ ሀፍረተ ቢስ ምን እያልሽን ያለሽ ቱርካን አሁንም ለዶንሽ እያገዝሽን ያለሽ ዶንሽም እየተናደደ ትናገራለች እኔ ምንም የማውቀው ነገር የለም እኔ ምንም አላደረኩም እባካችሁ ቱርካንም ትናገራለች። አንደኛዋ እህቴ በሚስጥር አገባች፣ አንዷ ደግሞ እህቴ የእሷ ምስክር ሆነች። እኔ ማንን ነው የምከላከለው? ማንን ነው የምጠብቀው? ንገሩኝ። ለማንኛችሁ ነው የምቆመው? እዚህ ቤት ውስጥ ለተከሰተው ክስተት ሁለታችሁም ተጠያቂዎች ናችሁ። በመጨረሻም ዶኑሽ እልሏም ገንፍሎ ትናገራለች። ይህንም ቤት ጥለሽ ወጥተሻል ቱርካን ቤተሰብሽ ላይ ጀርባሽን ሰጥተሽ ሄደሻል። ቤተሰብሽን ጀርባሽን ሰጥተሽ ከሄድሽ በኋላ አሁን ደግሞ እናንተ ለሰራችሁት ኃጢአት እኔን ተጠያቂ እያደረጋችሁኝ ያላችሁት ሁለታችሁም ተጠያቂ እያደረጋችሁኝ ነው። እማዬና አባዬ ታመው ነበረ እኔ ነበርኩ እየተንከባከብኩና እየጠበቅኳቸው የነበረው። እናንተ ሁለታችሁም ከዚህ ቤት ጥላችሁ ወጣችሁ ነበረ። እኔ ነበርኩ እየተከታተልኩ ያለሁት እናትና አባታችንን። እናንተ ወደዚህ ቤት የምትመጡት ግን ለደስታና ለጨዋታ ብቻ ነበረ። እኔ ግን እነሱን እየተንከባከብኩ ነበር የኖርኩት። አሁንስ አስታውሳችኋቸው ታውቁ ነበረ? እነሱን ለመንከባከብ አስባችሁ አንድ ቀን እንኳን ታውቃላችሁ? ንገሩኝ። ቤተሰብ ማለት ምን ማለት እንደሆነ ትርጉሙን እንኳን ታውቁታላችሁ? ሁለታችሁም ንገሩኝ። እናትና አባት ማለት ምን ማለት እንደሆነ ታውቃላችሁ ወይ? የራሳችሁን ደስታ ፍለጋ ጥላችሁ ከወጣችሁ፣ ጀርባችሁን ከሰጣችሁ ቆይታችኋል። ደሪያም እየተናደደች ዶንሽ እንትናገራለች፣ ሰልችተሽኛል በእውነት ዶንሽ። አንቺ ብቻ አዛኝ፣ አንቺ ብቻ ጥሩ ልጅ፣ አንቺ ብቻ ትክክል እንደሆንሽ የምትናገሪው ነገር በጣም ሰልችቶኛል። ሁልጊዜም ጊዜ አንቺ እንደተበደልሽ መናገርና ማስመሰልሽን ታቆሚያለሽ ዶንሽ። እነዚህ ፎቶዎች ወደዚህ ቤት እንዲገቡ የተደረገው አንቺ ስለምትቀኝ ነው። ስለ ቀናሽ ነው። በቃ ይላክሽብኝ ለአባዬ እንዲደርስ ያደረሹ አንቺ ነሽ ዶኑሽ፣ ጥፋተኛ ነሽ አንቺ ራስሽ። እንደዚህ የምታደረጊው ስለምትቀኝ፣ በዚህም ድርጊትሽ የሆነሽ ዶኑሽ፣ እንኳን ደስ ያለሽ። ከቤተሰቦቻችን ከሁለቱ እናታችንን ወደ መቃብር አባታችንን ደግሞ ወደ ኮማ አስገብተሻል። እንኳን ደስ ያለሽ ዶኑሽ። አባታችንም ቢሆን ይሙት ወይም ደግሞ ይትረፍ በፍጹም አይታወቅም። በሞትና በህይወት መካከል ነው ያለው አባታችን። አንቺም ብትወኝ ቱርካን አንቺም ብትሆኝ ንጹህ አይደለሽም ቱርካን። አንቺ ትዳር ከያዝሽ በኋላ ካገባሽ በኋላ የዚህ ቤት ስቃይ በፍጹም አላቆምም። በአንቺ ምክንያት ነው ቤተሰቡ የተበጠበጠው። ሁልጊዜም ጊዜም ቢሆን ለዚህ ቤተሰብ አንቺ ችግር ነበርሽ ቱርካን። ብጥብጥ ብቻ ነበር ያመታሽው። ይበቃችኋል፣ ሁለታችሁም ይበቃችኋል። እያለችም ቱርካን ትናገራለች አዎ ይበቃችኋል የኔ ችግር የኔ ጭቅጭቅ የኔ ጋ ብቻ ለራሴና ለራሴ ብቻ ነው የተረፈው የኔ ችግር ብቻ ነው የእናንተ በፍጹም ችግር አይደለም ምን እንዳደረጋችሁ ተመልከቱ ደርያ ቦታሽን ብታውቂ ደግሞ ደስ ይለኛል ልክሽን ወቂ ደርያም ትናገራለች የኔም ቦታ ወይም ደግሞ ልክ የማሳየት ከፈለግሽ መጀመሪያ እኔ ላይ አይደለም ተግባራዊ የምታደርጊው ዶኑሽ ላይ ተግባሪ አድርጊ ምን ስለሆንሽ ነው እንደዚህ ያደረግሹ ንገሪን ዶኑሽ ንገሪን ማነሻንቺ እያለችም ዶኑሽን ስትወዘው ውዛት ደርያ እኔም ማህትሽ ነበርኩ ስላላወቅሽ ሆኖ እንጂ እህትሽ ነበርኩ የአንችን ኃጢአት በሙሉ የተሸከምኩ የአንችን ኃላፊነት በሙሉ በትከሻ የተሸከምኩ ተሸክሜም የኖርኩ እህትሽ ነበርኩ የአንችን ስህተት ሁልጊዜ ጊዜ ስሸፍና ስደብቅ የኖርኩ እስከነ ኃጢአታችሁ ሁለታችሁን እህቶቼን ወዳችሁ ነበረ እስከነ ችግራችሁ አሁን ግን የተረዳሁት ሁለታችሁን ብትሆኑ በፍጹም ለእኔ አትገቡኝም ለእናንተ ያለኝ ፍቅር በፍጹም አይገባም ነበረ አዎ በፍጹም የኔ ፍቅር ለእናንተ አይገባችሁም ነበር፣ እያለች ዶኑሽ ትናገራለች። ምንድን ነው የምትፈልጉት? ተጠያቂ የሚሆን ሰው፣ ላጠፋችሁ ጥፋት ተጠያቂ የሚሆን ሰው ነው የምትፈልጉት? እያለችም ዶኑሽ ተናዳ ተመልከቱ፣ ተመልከቱ እያለችም ደሪያና ቱርካንን ከመስታወቱ ፊት ለፊት ታቆማቸዋለች። ተመልከቱ፣ መስታወት ውስጥ ቤተሰባችንን በትንትኑ ያወጣችሁት እናንተ ናችሁ፣ እያለችም መስታወት ፊት ለፊት ታቆማቸዋለች፣ ታቆማችኋለች። ደሪያም ዞር እያለች እየተናደደች አንች ነሽ ዶኑሽ፣ እናትና አባቴ ለእኔ ጠላት እንዲሆኑ ያደረግሻቸው አንች ነሽ፣ በእኔ ላይ እንዲነሱ ያደረግሻቸው አንች ነሽ ዶኑሽ፣ እኔን እንዲጠሉኝ ያደረግሻቸው አንች ነሽ አንቺ ትንሽም እየላክሽው አሁን ደሞ ትንሽ እንኳን አታፊም። ዶንሽ እህቴ ነሽ ትያለሽ። በእውነት በጣም የምታሳፍሪ ዶንሽ። አንቺም ብትሆኚ ቱርካን በጣም አሳፋሪ ነሽ። አንድ ቀን እንኳን ከጎኔ ቆመሽ አታውቂም። ለኔ አደልተሽ አታቂም። ለኔ ቆመሽ አታቂም ቱርካን እያለ ስቅስቅ እያለ ደርያ ታለቅሳለች። ፈጣሬ ብሎ ይሄ ቀን የዛሬዋ ቀን ሁለታችሁንም ለመጨረሻ ጊዜ የማይበት ቀን ይሆንልኝ፣ ፈጣሪ ከረዳኝ እንደዛ ይሆንልኝ እያለች እየተናደረ እየጮይ ስትናገር፣ ሀዘን የተቀመጡት እነ ሩቺያንም ግራ እየተጋባች፣ በመጨረሻ ሩቺያን ከተቀመጠችበትም ትነሳለች። ከእናንተ ጋር መመልከት ብቻ አይደለም እናንተ የምትተነፍሱትን ራሱ አየር መተንፈስ አልፈልግም፣ አይደለም ማየት። ሁለታችሁንም እየተረገማችሁ ናችሁ። እናንተ እንደ እናንተ አይነት እህት ባይኖረኝ ብዬ እመኛለሁ። በጣም ነው የምታሳፍሩት፣ የሚለውን ነገር እየሰማች ሩቻን እየተራመደች ባለበትም ድርቅ ብላ ቆማም ተደነግጣለች። ምንም እንኳን ከታች ዘመድ አዝማድ ተሰብስቦ ሀዘኑን ለመካፈል ቢሞክርም ከላይ ሆነው ግን ክፍላቸው እህትማማቾቹ እየተጨቃጨቁ ይቀጥላሉ። በመጨረሻም አክስታቸው ከውጭ ደርሳም በሩን ከፍታ ትገባለች። ትንሽ እንኳን አታፍሩም እናንተ ልጆች ሐፍረት የሚባል እንኳን ትንሽ የለም። እንዲህ ሐዘን እኮ ነው፣ ቤት ውስጥ እኮ ሐዘን ነው ያለው። ምን አይነት ምን አይነት ብልግና ነው እንደዚህ አይነት ነገር? የሐዘናችሁን ተካፍላችሁ እንዲሁም ደግሞ ጸሎት ማድረግ ሲገባችሁ ጭራሹን እዚህ ገብታችሁ ትጭቃጭቃላችሁ፣ ሰዎች ሁሉ ጉድ እስከሚሉ ድረስ። በእውነት በጣም ነው ያፈርኩባችሁ። ለመጀመሪያ ጊዜ ያፈርኩባችሁ። ለታመመው አባታችሁ፣ በህይወትና በሞት መካከል ላለው አባታችሁ እንኳን አላዘናችሁ። ቱርካንም ትናገራለች አግስቴ ለዚህ ሁሉ ነገር አንቺ ምን ን ተወቃሽ እያደረግሽ ነው? አንቺ ነሽ የላክሽው እያልሽ ነበር አይደለም? ይሄንን ፎቶ ለአባቴ የላኩት እኔ ነኝ፣ ተመልከች፣ እኔ ነኝ። ወይ ለአባቴ እንደዚህ አይነት ነገር መልቀው እኔ እንዴት እንደዚህ ያደርጋሉ? ንገሪኝ አግስቴ፣ ንገሪኝ እያለች ቱርካን ስትናገር፣ በመጨረሻም ደሪያም ትናገራለች። ወደዚህ ቤት ውስጥ አንድ እርምጃ እንኳን ከዚህ በኋላ አልገባም። እናንተ ደግሞ ሁለታችሁ እየተጨቃጨቃችሁ ቆዩ፣ እኔ መሄዴ ነው እያለች ደሪያም ቦርሷን ስታነሳ፣ ዶንሽም ትናገራለች። ደሪያ፣ በፍጹም ከዚህ ቤት እኛን ጥፋተኛ አድርገሽ በፍጹም መሄዳችሁ እኛን ኃጢአተኞች አድርገሽ በፍጹም አትሄጂም። ልቀቅኝ፣ ሂጅም ብየሻለሁ። ይላሉ። የአንቺ ጥፋት ነው ዶኑሽ፣ የአንቺ ጥፋት ነው። አክስታቸውም ትናገራለች። ይበቃችኋል፣ አፋችሁን ዝጉ ሁላችሁም። ማን እንደሆነ ጥፋተኛ ማወቅ የምትፈልጉ ከሆነ እኔው ራሴ ነግራችኋለሁ። በቃ አትጨቃጭቁ። አሁን ልንገራችሁ ማን እንደሆነ ጥፋተኛ። ሁላችሁም ጥፋተኞች ናችሁ፣ ሁላችሁም አንቺም ጥፋተኛ ነሽ። አንቺም ጥፋተኛ ነሽ። አንቺም ራሱ ጥፋተኛ ነሽ። ሶስታችሁም በመተባበር እህትማማቾቹ እንደዚህ አይነት አስከፊና አስቀያሚ የሆነ ዘግናኝ ነገር ፈጽማችኋል። ወደዚህ ቤት ውስጥ ሀዘን እንዲገባ አድርጋችኋል። ይህ ቤት በሀዘን እንዲሞላ ያደረጋችሁ ሶስታችሁም ናችሁ። እናትና አባታችሁ ጭንቅላታቸውን ዝቅ አድርገው ክብራቸውን እንዲዋረድ ያደረጋችሁ፣ በመጨረሻም ለዚህ ሀዘን የዳረጋችኋቸው እናንተ ናችሁ። ሶስታችሁም አሳፋሪዎች፣ አሳፋሪዎች ናችሁ። ስርዓት የሚባል ነገር የሌላችሁ ሴቶች ናችሁ። ሶስቱም እየተያዩ ስቅስቅ ብለው ያለቅሳሉ። በሌላ በኩል ወደ ባህር ዳርቻው ከነ ናስሪን ቤት ፊት ለፊት ብቻዋን ጥቁር ለብሳም ሩቺያን ወጣ ብላ ከዚህ ቀደም ያሳለፉትን እንደ ቤተሰብ ሆነው ያሳለፉትን የደስታ ቀናቶች ናስሪን እና እንዲሁም ደግሞ ሳዲቅም ደስተኛ የነበሩበትን ከሷ ባል ጋር እንዲሁም ደግሞ ልጆቻቸው በሙሉ ተሰብስበው በአንድ ጠረጴዛ የበሉትን ሁሉ እያስታወሰች ታዝናለች። በመጨረሻም ደሪያ ጭቅጭቁ እንዳለቀ እያለቀሰችም እየሮጠች፣ ሙስጠፋም ከርቀት ላይ ሆኖ እየጠበቃት በመጨረሻ ምሱ ላይ ጥምጥም ብላ እጅ ለእጅ ተያይዘው ይወጣሉ። ቱርካንም ስቅስቅ እያለች እያለቀሰች እንባዋንም እያፈሰሰች ትወጣለች። ዶኑሽም በመጨረሻ እየሮጠችም ቤቱን ለቃ እሷን ብቻዋን፣ ሶስቱም እህትማማቾች በየራሳቸው መንገድ ይሄዳሉ። ከአምስት አመት ቆይታ በኋላ ሳዲክም ተርፎ ወንበሩ ላይ ተክዞ ቁጭ ባለበት የእነቱርካን ቱርካን አክስትም ጠረጴዛዎችንና እንዲሁም ደግሞ ቤቱንም እያዘጋጀች ልጇም ጠረጴዛው ላይ እየተቀመጠውን የናስሪንን ሹራብም ከጠረጴዛው ላይ ብድግ ስታደርግ ልጅ ልጅ እሱን ሹራብ፣ የናስሪንን ሹራብ በፍጹም አታንሽ፣ መልሽ፣ ቦታው ቦታው መልሽ። ስንት ጊዜ ነው የምናገረው? የናስሪን ጃኬት እሷ ሁልጊዜ ጊዜ የምትቀመጥበት ላይ መቀመጥ አለበት ማንም ሰው ይህንን ነገር ማንሳት የለበትም። በቃ ማንም ሰው ማንሳት የለበትም። እንግዳ እኮ እየመጣ ስለሆነ ነው። አይሆንም አልኩ። እንግዲህ ከዚህ ላይ ማንም ሰው እንዳያነሳ። እየተጨነቀችም የቱርካና ክስ ትናገራለች። ወንድሜ ሳዲክ ተረጋጋውን፣ ረጋ በልስኪ። ተረጋግቻለሁ እኔ በጣም የተረጋጋው ሰው ነኝ። ለፈጣሪ ብለህ እባክህ ተረጋጋ። እኔ እኮ ተረጋግቻለሁ ምንድን ነው እያልሽ ያለሽው እናንተ ናችሁ እየበጠበጣችሁም ያላችሁት እንዴት የናስሪን ሹራብ ከዚህ ጠረጴዛ ላይ ታነሳላችሁ ከዚህ በተጨማሪ ደግሞ በጣም ነው የሚያስጠላኝ ቀኑ ሙሉ ቤት ማጽዳት ምንድን ነው ተዉት በቃ እሺ ወንድሜ አንተ እንዳልከው ይሆናል ቤቷ አይጸዳም በቃሽ አንተ እንዳልከው ይሆን ትንሽ ፈገግ ብለ ባክ እባክ እያለችም የቱርካና ክስተምትን ለማመጠዋለች። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የወፍ ጎጆ ድራማን መከታተል የምፈልጉ ሰብስክራይብ በማድረግ ቤተሰብ የሆኑ በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይልሁላችሁ።